የከበረ ነፃነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል ምዕራፍ ሁለት የክርስቶስ ኢየሱስ ጀብድ ገጽ 93 ርዕስ ሃይማኖት ወለድ ኃጢአት አሮሜ ምዕራፍ አስራ አራትን ስታነብ በወንድሞች ኅብረት መካከል ነገሮችን መልካምና ክፉ ብለው በሚመድቡ ሰዎችና ከመልካምና ከክፉ እውቀት በእምነት ነቅለው በወጡ ሰዎች መካከል የተነሳውን መካሰስ ሐዋርያው ጳውሎስ ለማስቆም የጻፈውን ሐሳብ ታገኛለህ። አንዱ ቡድን ማንኛውም አይነት ምግብና መጠጥ በነጻነት የሚጠቀምና ከሰኞ እስከ እሁድ ማንኛውም ቀን እኩል ነው ብሎ የሚያምን ነው። ሌላው ቡድን ደግሞ ስጋ መብላት ማንነታችንን ያረክሳል፣ መብላት ያለብን አትክልት ብቻ ነው፤ እንዲሁም ሁሉም ቀኖች እኩል አይደሉም፣ ሰንበት ይበልጥ መልካም ነገር የምናደርግበት የተለየ ቀን ነው በማለት የሚያምኑ ናቸው። ከዚህ የተነሳ በሮም ቤተ ክርስቲያን መካከል ከፍተኛ የሆነ የእርስ በእርስ መካሰስ ችግር ነበር። የመጀመሪያዎቹ ሁለተኛዎቹን እነዚህ ሆዳሞች ናቸው፣ ለክርስቶስ ብለው ክፉ መብል እንኳን ለመተው ዝግጁ አይደሉም፣ ኃጢአተኛ ናቸው ይሏቸው ነበረ። ሁለተኛዎቹ ደግሞ እምነታችሁ ጠንካራ አይደለም ካመናችሁ እስከ መጨረሻው በክርስቶስ ሥራ ማመን አለባችሁ በማለት የመጀመሪያዎቹን የንቀትን ቃል ይናገሯቸው ነበር። እንዲህ ዓይነት ተመሳሳይ የመካሰስ ጫጫታዎች በቆሮንቶስ በገላትያና በቆላስያስ ከተማ ያሉ አማኞች ጋርም ነበር። መካሰስ እስካሁን ድረስ በአማኞች ኅብረት መካከል በተለያየ መልኩ ይስተዋላል። በሮም ቤተ ክርስቲያን የተነሳው ውዝግብ ለማስቆም ሐዋርያው ጳውሎስ በእውነት ላይ የተመሰረተ አጭርና ዘላቂ መፍትሔ ሲሰጥ እንመለከተዋለን። የመጀመሪያው መፍትሔ እርስ በርስ አትፈራረዱ የሚል ነው። በቅንፍ ሮሜ ምዕራፍ 14 ቁጥር 13። ፍርድ በማንኛው መለኪያ የአባት እግዚአብሔር ባህሪ አይደለም። በተደጋጋሚ በፍርድና በክስ ልምምድ ውስጥ ያለ ሰው ሳያስተውለው የሰይጣን ማኅበርተኝነት ውስጥ ይገባል። በቅንፍ ራእይ ምዕራፍ 2 ቁጥር 9። ሐዋርያው ጳውሎስ የምትፈርድ አንተ ማነህ? እርሱ ቢወድቅ ወይም ቢቆም ለጌታ ነው። ጌታ ሊያቆመው ስለሚችል ይቆማል፣ በማለት ፈራጆችን ይገስጻል። በቅንፍ ሮሜ ምዕራፍ 14 ቁጥር 4። የማይበላውም ጌታ ላደረገልኝ ነገር የሆነ ምግብ አልበላም ብሎ ካመነ ማንም ይህንን ሰው ሊንቀው አይገባም። ነገር ግን አለመብላትን የበላውን ለመኮነን መመኪያ ማድረግ አይገባም። የሚበላም ከሕግ ነፃ ነይ ብሎ ከበላ ማንም ሊኮንነው አይገባም። ማንኛውም ሰው በሚበላውና በማይበላው ነገር ማንነቱ አይመዘንም። ሁሉም በደረሰበት እምነት መጠን በነፃነት ይመላለስ እንጂ ሊፈረድበት አይገባም የሚል መልስ ሰጣቸው። በቅን ፊልጵስዩስ ምዕራፍ 3 ቁጥር 16 ይሁን እንጂ ብዙ ጊዜ ሰው በደረሰበት የእምነት ዕውቀት ልክ መመላለስ የሚለውን ሐሳብ ሰዎች እውነትን ለማወቅ የሚያሳዩትን ስንፍና መሸፈኛ ያደርጉታል። ሐዋርያው በደረስንበት በዚያ እንመላለስ ሲል፣ ሁላችሁም የተለያየ አይነት መንገድ ይዛችሁ እስከ መጨረሻ መሄድ ትችላላችሁ ማለቱ አይደለም። ሐዋርያው ጳውሎስ በደረሳችሁበት ተመላለሱ ከማለቱ በፊት ፊልጵስዮስ ምዕራፍ 3 ቁጥር 15 ላይ በአንዳች ነገርም ልዩ ሐሳብ ቢኖራችሁ እግዚአብሔር ደግሞ ይገልጥላችኋል ብሏል። እግዚአብሔር በቤተ ክርስቲያን ኅብረት ውስጥ ያለውን ልዩነት በወንጌል እውነት መገለጥ ወደ አንድ ሊያመጣው ይፈልጋል። በመንፈሳዊ ኅብረት ውስጥ ፌዴራሊዝም የሚባል ነገር የለም። በተረዳው ልክ በመመላለስህ ማንም ሊኮንንህ አይችልም። ነገር ግን የተረዳው ነገር ከወንጌል እውነት አንጻር ጥቅም አልባ ከሆነ በፍጥነት ወደ ጽርቅ ትምህርት ማደግ አለብህ። በቅንፍ ዕብራውያን ምዕራፍ 5 ከቁጥር 12 እስከ 14 በደረስክበት ልክ ተመላለስ የሚለው ምክር ሰነፍ ሊያደርግህ አይገባም። እግዚአብሔር አንተ የደረስክበት ነገር ከወንጌል አንጻር እውነት መሆኑን ሊያረጋግጥልህ መንፈሱን ሰጥቷል። ስለዚህ ሐዋርያው ጳውሎስ በሮሜ ምዕራፍ 14 ቁጥር 14 ላይ ሁለተኛውን መፍትሔ ሲመክር ይታያል። ሁለተኛው መፍትሔው ወደ እውነት የማደግ ጉዳይ ነው። በሁለተኛው መፍትሔ መሠረት የሚያረክስ ምግብ፣ ቀን፣ ልብስ ወዘተ በማለት ከንቱ ሥርዓት ውስጥ ያሉ ሰዎች ወደ እውነት እንዲያድጉ ተመክረዋል። በሮም ቤተ ክርስቲያን ውስጥ አዳም በሄደበት የመልካምና የክፉ መደብ ዕውቀት ውስጥ በመዘፈቅ ጠቃቀን ሥርዓቶችን በመፍጠር ራሳቸው ላይ ቀንበር የጫኑ ቡድኖች ነበሩ። ሐዋርያው ምግብና ቀኖችን እየመረጡ የሚበሉና የሚያከብሩትን ሰዎች እውነትን ወደ ማወቅ እንዲመጡ አስተምሯቸዋል። በሰዎች ሐሳብ ውስጥ እንጂ በራሱ ክፉና ጥሩ የሆነ ቀንም ሆነ ቁስ የለም። በመጀመሪያው ምዕራፍ ላይ አጥብቄ እንዳሳየው ነገሮቹን ክፉ ብለህ በአእምሮ ውስጥ መደብ በሠራ ቁጥር ይበልጥ ለኩነኔ ትጋለጣል አለ። ሐዋርያው በድፍረት ቁጥር 22 ላይ ትክክል ነው ብሎ ባደረገው ነገር የማይኮነን ሰው ብሩህ ነው አለ። አንድን ነገር ማድረግና ለማድረግ ክፉ አድርጎ የሚያስብ አማኝ ወደ ተሻለ የድነት እውቀት እንዲያድግ ያስፈልጋል። በቅንፍ ቆላሲያስ ምራፍ 2 ቁ22 በተጨማሪ ጳውሎስ በሮም የቤተ ክርስቲያን ህብረት ውስጥ በእምነት ደካማ የሆኑ የሕግ አክራሪ ሰዎች በመኖራቸው ወደ ተሻለ እምነት እስኪለወጡ ድረስ ሁሉም ንጹሕ ነው ብለው የሚያምኑ ሰዎች በእነዚያ ደካማ ሰዎች መረዳት ስር ለመሄድ እንዲሞክሩ ይመክራቸዋል። በቅንፍ ሮሜ ምዕራፍ 15 ቁጥር 1 ይህ ምክር በአማኞች መካከል ያለውን የእርስ በእርስ መካሰስ ለማስቆም የተመከረ ነው። ሮሜ ምዕራፍ 14 በዋናነት የሚያወራው በሰዎች ሐሳብ ተፈጥረው ሰውን ወደ ኩነኔ ስለሚወስዱ ጥቅም አልባ ስርዓቶች ነው። ጳውሎስ ትክክል ነው ብሎ ባደረገው ነገር የማይኮነን ሰው ብሩህ ነው ሲል ከልብ የሚወጡ ክፉ ተግባሮችን መልካም ነው ብሎ አምኖ ስለማድረግ እየመከረ አይደለም። በዚህ ክፍል ላይ የተሰጠን ምሳሌ የመብል ጉዳይ ነው። ክፉ ነው ብሎ ካመነ በኋላ የሚበላ ሰው ራሱን በራሱ ኩነኔ ውስጥ ይጨምራል። ይሁን እንጂ መግደልን መልካም ነው ብሎ ማሰብ ነገሩን ክፉ ከመሆን አያስቀረው። የእግዚአብሔርን ቃል ለሃይማኖት የሚጠቀሙበት ሰዎች ሁሉም ነገር በራሱ ንጹሕ ነው የሚለውን የጌታችንና የሐዋርያውን ትምህርት አያስተምሩ። በቅንፍ ማቴዎስ ምዕራፍ 15 ቁጥር 17 ነገር ግን በሰዎች ጥቃቅን ተግባር ተሰናከልኩ ለሚሉ ሰዎች መኩራሪያ የሚሆን ደካማዎችን አታሰናክሉ የሚልን ትምህርት ያጮኋሉ። ሐዋርያው ትክክል ነው ብሎ ባደረገው ነገር የማይኮነን ሰው ብሩክ ነው ብሎ የማበረታቻ ቃል ይሰጠዋል። ውድ አንባቢ፣ አሁን የምትገባበትን ቡድን መምረጥ ይኖርብሃል። በሀሳባቸው ኃጢአት የሚፈጥሩት ቡድን ነህ ወይስ አንትንካ አትቅመስና አትያዝ ከሚሉ ሕጎች ነፃ የወጡ ሰዎች ቡድነህ የምትገባበት ቡድንህ ነፃ ወይም በኩነኔ ውስጥ ያለ ሰው መሆንህን ይወስናል። ሰው ሊፈጽመው የማይችለውን ጥቃቅን ስርዓት በመጫን ሰው ላይ መመጻደቅ የሚፈልጉ ሰዎች አንተ ላይ እድል ፈንታ እንዲኖራቸው አትፍቀድ። ሐዋርያው ጳውሎስ ካልተገረዛችሁ እግዚአብሔር ጋር መቅረብ አትችሉም ብለው ለሚያስተምሩት የገላትያ ክፉ መምህራን ከፈለጉ እነርሱ ሙሉ በሙሉ ይቆረጡት፣ እናንተ ዘና ብላችሁ በእምነት ወደ ጌታ ቅረቡ ሲላቸው ታያለ። በቅንፍ ገላትያ ምራፍ አምስት ቁጥር አስራ ሁለት እግዚአብሔር ማንንም በውጫዊ ሁኔታ አያውቅም። በተመሳሳይ ማንም ሰው አንተን በውጫዊ ሁኔታ እንዲተረጉም አልተፈቀደለትም። በቅንፍ ሁለተኛ ቆሮንቶስ ምራፍ አምስት ቁጥር አስራ ስድስት ይህንን አትብላ፣ ይህንን አትጠጣ ይህንን አታድርግ እያሉ ለህይወት ከንቱ ስርዓት ለሚያወጡል ሰዎች አትገዛ። ሰው ሊፈጽመው የማይችለውን ሥርዓት ሰው ላይ መጫን ከእግዚአብሔርን መፈታተን እንደሆነ ሐዋርያት ግልጽ አድርገዋል። እንግዲህ አባቶቻችንም እኛን ልንሸከመው ያልቻልነውን ቀንበር በደቀ መዛሙርት ጫንቃ ላይ በመጫን ለምን አሁን እግዚአብሔርን ትፈታተኑታላችሁ? በቅንፍ ሐዋርያት ሥራ ምዕራፍ 15 ቁጥር 10